አሰላሙ አሊኩም ወራህመቱላህ ወበረካቱ ድና የተከበራችሁ ልን ነበር አይሽ ለምዶብኝ ማለት ለከላንቺ ነው ቪዲዮ የምሰራው። እሺ፣ እኔ ቆንጆ እና እዚህ ጋር ተመጪና እቺ ሴቲንግ ትታይሻለች። ትንሽ ሴቲንግ ክሮም ውስጥ ከገባን በኋላ እዚህ አሁን ለምሳሌ ቪዲዮ ማቆራረጥ ምናምን የምትፈልጊ ከሆነ በእነዚህ አማራጮች ነው እንትምት። አሁን እዚህ ጋር ደግሞ ቀለም ብታነሺ እችን ሴቲንግ እንደዚህ ትጫኛለሽ። አሁን የሚገርምሽ ነገር አሁን ተቀይሯል። ለምን እንደተቀየረ ባላውቅም ኮሚኒቲ ሞዴሬሽን የሚለውን እንደዚህ ስትጫኝ ጊዜ ያመጣልሽ። አሁን በፊት እንደዚህ አልነበረም። ቀጥ አለጡን ነበረም ያመጣልን። አሁን ዩዝ ይህንን እንደዚህ ስትደረጊ ይኸውና፣ አሁን ቀለም የሰጠኋቸው ልጆች እዚህ ጋር ናቸው የሚሰበስቡት ማለት ነው። ሾፌ ሁሉ ቀለም አለው እኔ ቤት ያ ስላ ሾ ሲለኛ ሰላሳ አንድ ሰው አለው። እና ለዚህ ሁሉ አሁን ቀለም ሰጥቻለሁ ማለት ነው። ኦኬ አሁን ማንሳት ስናነሳ ምን እናደርጋለን? እሺ እዚህ ጋር ላንሳ። ኤነጂን ኤክስ አረኩ ሀዊን ኤክስ አረኩ ላይ ሰጣችሁ፣ ችግር የለውም። የዘይነብን የከዲጃን፣ ቶሚ እሺ ዘይነብ አሁን ለምሳሌ ነው ግን እመልሳቸዋለሁ እኔ ችግር የለም። ነገር ቢሆን መቶ ነው የሰውዬ ወይ እንግዲህ ነበር አንስተሽ ማንስትሽ ያለሽ እንደዛ ራው ከቤት ስለጠፉ፣ ለምሳሌ ነው ያልኩሽ። ማትፈልጊውን እንደዚህ እየመራሽ ኤክስትራ አድርግ ያለሽ። አሁን እኔ ቤት ማይመጡ መሰለን አሉ ብዙ። አሁን ይሄ ለምሳሌ አይመጣም። አይመጡም። የማይመጡትን እኔ ደግሞ ችግሬ በቃ አለጡል መስጠት ነው። ገባሽ? አለጡል ነው የምትሰጣቸው። ያው ማን እንደሆነ አላውቀውም፣ ዝም ብዬ እየሰጥቸዋለሁ። ሾፌክ ስጨረቃ ወይን ያነሳውበት እንዲህ ነገሩ ይሰጥሻለሁ ችግር ብትመጪ እሰጥሻለሁ ሌላ ጊዜ እና ሄቢ ያኔ። አሁን ስለማይመጡ ችግር የለውም ማርየ አሁን እኔ ማልፈልጋቸው ማልፈልጋቸው ማለትም አይመጡማ አይቤት ስለማይመጡ በአነሳው ችግር የለውም። እንደዚህ እየመራሽ ኤክስታ አድርገው ሀያት ዝንብ ያደረግኳት አይ፣ ነገሩ ስትመጣ ሰጣታለኝ በቃ ለምሳሌ የተወሰኑ አነሳው ማለት ነው። ትከፋሽ አሁን እኮ ነው፣ ዝም ብዬ እኮ ነው። አለጡል ቀለም ነው የሚሰጠው፣ የሚገርምሽ ነገር ነው። እንደዚህ ካረግን በኋላ አሁን ለምሳሌ በቃ በእንደዚህ አይነት አሁን እኮ ምንም አይመጡም እኮ፣ አይመጡም። አንድ ቀን መሰለኝ የመጡት፣ ረባ አላህ ስም እነ ጀሚላው አሁን የሉም፣ አይመጡም። ሲመጡ ሰጣቸዋለሁ አሉ። ምን እንደዚህ ያድርገን። ጨርስ። ከዛ እዚህ መተን ሴቭ እናደርጋለን። እቺ ማለት ነው ገባሽ? ሴቭ ማናደርግ ከሆነ አይነሳም ማለት ነው። ከዛ አው ከዛ ሴቲንግ ሴቭ አለ ወልሽ። እንደዚህ ነው ማለት ነው። ቀለም ማንሳት ማለት አሁን ይሄ ነው ወልሽ። አለ ውዴ በቃ በዚህ መልኩ ነው እሺ።